ይህን ካደረግ ሴት ልጅ ታፍርብሃለች። አሁን ገና እንደተዋወቃችሁም ሆነ ፍቅረኛ ከሆነች በኋላ እነዚህን ቀጥሎ የምነግርህን ነገሮች የምታደርግ ከሆነ ከአንተ ጋር ለመሆንም ለመታየትም በጣም ታፍራለች። በደንብ አድርገህ እስከ መጨረሻው አዳምጠኝ። እነዚህ ሴት ልጅ እንድታፍርብህ የሚያደርጉ ነገሮችን በግልጽ እኔ እህት እነግርሃለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውዴ ናፍዳር ቲዩብ ቤተሰቦች እንደምን አላችሁልኝ? አዲስ የሆናችሁ የትታዩኛላችሁ? ስለ ፍቅር ወደምናወራበት ቤት እንኳን ደህና መጣችሁ። ሰብስክራ በማድረግ የደውል ምልክቷን በመጫን ተቀላቀሉ። የኔ ውድ ቤተሰቦች ዛሬም እንደሰማችሁት ነው በቆንጆ ሐሳብ ተመልሽ መጥቻለሁ። ለምትሰጡኝ ሰፖርት በጣም አመሰግናለሁ። እንደሰማችሁት ነው አንዳንድ ነገሮች አሉ በጣም የሚያሳፍሩ። በቃ ሰው አይደለም ወደ ፍቅር አብሮ ለመግባት እንደዚሁም ለማወቅ የሚያደርጋቸውን ነገሮች የሚያከናውናቸው ነገሮች የሚያሳፍሩን አይነት ወንድ አለ። አንተም ያንን ወንድ እንዳትሆን ነው የዛሬው ቪዲዮ ይላችሁ የመጣወት። የመጀመሪያው ነገር ሴት ልጅ እንድታ ሰፍርብህ ከአንተ ጋር ለመታየትም ለመሆንም እንድትሳቀቅ የሚያደርጋት ነገር ራስህን የማትጠብቅ ከሆነ ነው። አው ይሄ በጣም የሚያሳፈር የሚያሸማቀቅ ነገር ነው። አይደለምና የፍቅር ግንኙነት ላይ አይደለምና ገና ለገና ፍቅረኜ ላድርጋት የምትላት የሆነ የተመቸ ነገር ያለች ሴት ጋር ይቅርና እንደዚሁም በዕለት ተዕለት ህይወት ላይ ንጽህናን አለመጠበቅ ኮንፊደንስን የሚያሳጣ በራስ እንዳትተማመን ሰዎች እንዲያፉብክ ከአንተ ጋር መሆን ኮንፈርት እንዳይሰጣቸው የሚያደርግ ነገር ነው፣ ንጽህና አለመጠበቅ። ስለዚህ ምንም ማብራሪያ ምንም የሚያስፈልገው ነገር አልነበረም። እውነት ለመናገር ግን አንዳንድ ጊዜ የሚታዩ ነገሮች ስላሉ የግድ ጠቀስ ማድረግ ስላለብን ነው አይደለ። ስለዚህ ራስን የማትጠብቅ ከሆነ በቻልከው ባለ ነገር በቃ ባለ ነገር ንጽህት ጽድት ብለህ ከራስ ጋር የሚሄድ የሚያምርብህን ንጹህ የሆነ ከምንም ከምንም ነገር በላይ ንጹህ የሆነ ነገር ለብሰ የምትሄድ ከሆነ ጊዜ የምትሰጥ ከሆነ ራስን ለመጠበቅ ጊዜ የምትሰጥ ከሆነ አንዳንድ ጊዜ ወንዶች ጋር እንደ አይነት ነገር ነው ያለው። ምናንተ እንደ ሴት ነህ እንደ እንደ ሴት የሁሉ ሰዓት እንደዚህ የምታረገው ምናምን የሚሉ ነገሮችን እሰማለሁ። ያ ግን ትክክል አይደለም። ማንኛውም ሰው ለራሱ ጊዜ መስጠት አለበት። ራሱን ለመጠበቅ ንጽህናውን ለመጠበቅ ጊዜ መስጠት አለበት። ያንን ኔጌቲቭሊ መረዳት አያስፈልግም። ስለዚህ ለራስ ጊዜ የምትሰጥ ለመጠበቅ በቻልከው ሁሉ ንጽት ጽድት ብለህ የምትገኝ ወንድ መሆን ይኖርብሃል። ያንም አታደርገህ ከሆነ ደግሞ አብራህ ያለችው ሴት ኮንፈርት እንዳይሰጣት ከአንተ ጋር መሆን ከአንተ ጋር መታየት ምቾት እንዳይሰጣት ታደርጋታለህ። ይሄ በጣም ትልቅ ስህተት ነው። የምታደርገው ከሆነ ራስን መለስ ብለህ ተመልከት። ይህንን ስል ደግሞ ብዙዎቻችሁ ከስራ ጋር ምናምን እንዳታያይዞት። ስራ በመስራት ሰዓት ላይ መቆሸሽ ይኖራል። ንጹህ አለመሆን ይኖራል። ምንም ጥያቄ የለውም። ስራ ሲሰራ ሁሉም ሰው ሊቆሸሽ ይችላል፣ ግን ሰነፍ ስለሆንን ነው። አንዳንድ ጊዜ ሰነፍ ስለሆንን ምክንያት ሰበብ ነው ምንደረድረው የሆነን ነገር ላለማመን የሆነ ነገር ላለመቀበል ስለምንፈልግ ምክንያት ሰበብ እንደረድራለን። እንደዚህ እኮ ስለሚሰራ ነው፣ እንደዚህ ስለሚሆን ነው። ዋናው ነገር እዚህ ጋር ነው። እዚህ ጋር ማድረግ አለብኝ ብሎ የሰው ልጅ ያላደረገው ያላከናወነው ያላሳካው ነገር የለም። ሁል ጊዜ ንጹህ ጽዱ መሆን አለብኝ ብለህ ካመንክ የማትፈነቅለው ድንጋይ የለም። የማታደርግበት የማታሳካበት ምንም ምክንያት የለም። ምክንያት ከደረደርክ ደግሞ እኔ እንዲህ ነኝ፣ እንደዚህ እኮ ስለሆነ ነው፣ እዛ ስለሚሄድ ነው፣ እንደዚህ ጊዜ የለኝ ምናምን ካልክ ደግሞ አይሆንም። የፈለገ ነገር ቢትረፈረፍ ሁሉ ነገር ቢመቻችልን፣ እንደዛው አይነት ሰው ነው የምትሆነው። ምክንያት ሰበብ አያልቅብም። ስለዚህ ሁል ጊዜ ራሳችን ጋር ያለ ነገር ነው ዋናው። ስለዚህ ለራስ የምትሰጠው ነገር ከፍ ያለ ይሁን። ሁል ጊዜም በማንኛውም ሁኔታ ንጹህ መሆን አለብኝ የሚለውን ለራስ ንገረው። ሲያልፍ ደግሞ ከራስ አልፎ ሌላም ሰው በአንተ እንዲያፍር እንዲሸማቀቅ የሚያደርግ ነገር ስለሆነ እዚህ ላይ በጣም ኬርፉል ሁን። ሁለተኛ መጥፎ ንግግሮችን መናገር ሰው የልማድ ውጤት ነው አይደለም? በየለተለት ተለት ህይወታችን ላይ እንደ ቀልድ የምንጀምራቸው እንደ ቀልድ የምናወጣቸው እንደ ቀልድ የምንናገራቸው ነገሮች ይለምዱብንና የእኛ መገለጫ የእኛ መለያ ይሆናሉ። አንዳንድ ጊዜ መንገድ ላይም ሲሄድ እሰማለው እንደዚህም ሰዎች ሲያወሩ ምናም እሰማለው። የሆኑ ፀያፍ የምንላቸውን በጣም የሚያስጠሉ ስድቦች አውጥተው የሚጠራሩ የሚነጋገሩ ወንዶችም አሉ ሴቶችም አሉ እና ዛሬ እያወራን ያለ ነው ስለሆነ እነዚህን ፀያፍ ነገሮች የምትናገር አይነት ወንድ ከሆንክ፣ እመነኝ ሴት ልጅ በጣም ታፍርብሃለች። ፍቅረኛም ሆነች ገና ወደ ፍቅር እያመራችሁ ገና እየተዋወቃችሁም ቢሆን እንደዚህ አይነት ነገሮችን በምትሰማበት ሰዓት ላይ በጣም በጣም ትሸማቀቃለች፣ በጣም ታፍራለች። ከአንተ ጋር መታየትም ይደብራታል። ኖርማል አይደለም። እንዳልኳችሁ ነው። በቃ በልማድ ይሄ የሆነ ሰው ጋር በመሆን የሆነ ሰርክል ውስጥ በመገኘት ኖርማላይዝ አድርጋችሁት ሊሆን ይችላል። በቃ ነገሩን ሲደጋገም አንዳንድ ነገሮች ልክ ይመስሉናል አይደለ? ደግመን ደጋግመን ስንላቸው ሁለት ሶስት ሰው ሲስማማባቸው ምናምን ኖርማል እናደርጋቸዋለን። ግን ትክክል አይደለም። በቃ ትክክል ያልሆነ ነገር ሁልጊዜም ትክክል አይደለም። የሆነ እገሌ ስለተስማማበት እገሌ እንደዚህ ስላለ አይደለም። በቃ ስህተት ነው። ሁልጊዜም ጊዜም ካፋችን ሊወጣ የሚገባው ነገር ጥሩ ነገር በጥሩ ቃላት መግባባት በጥሩ ቃላት መቀራራት ነው መሆን ያለበት እኮ አይደለም? ከዛ በተቃራኒ የሆኑ ነገሮች በሙሉ ትክክል አይደለም። ስለዚህ አንተም ለምዶብ ሊሆን ይችላል ጸያፍ የሆኑ ንግግሮችን መናገር ለምዶብ ሊሆን ይችላል። ራስህን ተመልከት፣ ራስህን ፈትሽ፣ አስተካከል። ትክክል አይደለም። ኔጌቲቭ ኤነርጂ ያላቸው ናቸው። እነዚህ ቃላት በራሳቸው ኔጌቲቭ ኢነርጂ ያላቸው፣ ለአንተ ሰዎች የወረደ አመለካከት እንዲኖራቸው የሚያደርጉ ቃላት ናቸው። ስለዚህ እነዚህን ቃላት እባክህ እባክህ አትጠቀም። ጸያፍ ንግግሮችን፣ ጸያፍ ቃላትን መጠቀም ሰዎች በአንተ እንዲያፍሩ ያደርጋል። በእውነት እኔ ራሴ አንዳንድ ጊዜ የተለያዩ ቦታ ነገሮች ላይ ትራንስፖርት ላይ ሊሆን ይችላል ምናምን፣ ስሰማ ለራሴ በቃ ስትጥ የሚለኝ በቃ በጣም ነው የማፍረው፣ ለሚናገረው ሰው እኔ ሼም ይለኛል። በጣም ነው የሚያስጠሉ ቃላት ከመሆናቸው የተነሳ ማለት ነው። ስለዚህ እንደዚህ አይነት ቃላቶችን የምትጠቀም ከሆነ ሴት ልጅ አብራህ ያለችው ፍቅረኛ ምትሆን ትችላለች፣ በጣም በጣም ታፍርብሃለች፣ ትሸማቀቃለች። ሶስተኛ በራስ የማትተማመን ከሆነ ወንድ ልጅ ጋር መኖር ያለበት ትልቅ ስኪል ነው በራስ መተማመን ሴትን ልጅ ጋርም እንደዛ ሁላችንም ሊኖረን የሚገባ ትልቅ ዋነኛ መሰረታዊ ስኪል ነው። የፍቅር ግንኙነት ላይ ደግሞ ወንድ ልጅ እንደ ሊደር እንደ መሪ፣ ገና ወደ ፍቅር ግንኙነት የሚሄዳችሁ እየተዋወቃችሁ ምናምን ቢሆን ኮንፊደንስን በጣም ትፈልገዋለች። ኮንፊደንስ ከሌለ ራስን ዝቅ አድርገ ምታይ ለራስ ያለው ዋጋ የወረደ ከሆነ ፕሮቴክት የማታደርጋት ከሆነ እንበልና ችግሮች ቢፈጠሩ ጥልሃት የምትጠፋ ጥላሃት የምትሸሽ አይነት ወንድ ከሆን በጣም ታፍርባሃለች የእውነት። ራስን ተመልከት፣ ራስን እይ። አንተ ፕሮቴክት የምታደርግ ነህ፣ አንተ ሊድ የምታደርግ ነህ፣ የምትመራ ነህ። ኮንፊደንስ ያስፈልግሃል። ራስን ዝቅ ዝቅ አድርገህ ትሪት አታድርግ። በዛ ልክ ደግሞ ሌሎች ሰዎችም ራስን ዝቅ ያደረክላቸውን እነሱም ተቀብለው ትሪት ሲያደርጉ በዛ መልኩ በጣም ታፍራለች፣ በጣም ታፍርብሃለች። ምክንያቱም አንተ ራስን እንደዛ እንዲያደርጉ የፈቀድክላቸውእና ይደብራታል። ሴት ልጅ ከሚከበር ከሚወደድ ትልቅ ቦታ ከሚሰጠው ወንድ ጋር መሆን መታየት ትፈልጋለች። ማን ይጠላል ይሄንን? አደለም? ከዛ በተቃራኒ ደግሞ ስትሆኑባት፣ ሌሎች ሰዎች እንደ ልጅ የሚያዩት እንደ ልጅ የሚልኩት የሆነ ነገር ሙድ የሚይዙበት ምናምን አይነት ሰው ጋር ከሆነች በጣም ነው የምታፍረው በጣም ነው የምትሳቀቀው። ስለዚህ ራስን ተመልከት፣ በራስ ተማመን። ከማንኛውም ሰው ጋር ያለህ ግንኙነት ኮንፊደንስ የተሞላበት ይሁን። የምትሰራውን ነገር የምታውቅ ያለህን ጥሩ ነገር የምታውቅ ገደብ ያለህ ከሰዎች ጋር ያለ ግንኙነት በራሱ ገደብ ያለ አይደለ? ማለት አንዳንድ ጊዜ ይህንን ስናወራ ለፍቅር ግንኙነት ምናምን ብቻ ይመስላል። አይደለ? አይደለም። ከሁሉም ሰዎች ጋር ያለ ግንኙነት ኖርማል ጤነኛ መሆን አለበት። ጤነኛ ካልሆነ ወደ ፍቅር ሕይወት ይመጣል። ከፍቅር ሕይወትም ደግሞ ወደዛ ይሄዳል። ስለዚህ እዚህ ላይ ቢኬርፉል። በቃ ከማንም ሰው ጋር ያለህ ግንኙነት ኮንፊደንስ የተሞላበት ክብርህን የሚጠብቅ አልፈው የማይመጡት መስመር ያለው እንደዚህ አይነት ሪሌሽንሺፕ ይኑርህ። ያንን ካላደረክ ደግሞ ሰዎች ዝቅ ዝቅ የሚያደርጉ አንተም ኮንፊደንስ የሌለ ችግሮች ቢፈጠሩ የሆነ ነገር ሲመጣ ጥላት አይነት ሰው ከሆን በጣም ታፍራለች። አስብበት። አራተኛ ከሌሎች ሰዎች ጋር ያለ ግንኙነት መጥፎ ከሆነ ጥሩ ግንኙነት ከሌለ ስም በጥሩ የማይነሳ ከሆነ ይሄም በጣም የሚያሳፍር ነገር ነው። እንግዲህ ስም በተነሳ ቁጥር እገሌ እኮ እንደዚህ አድርጎ ከገሌ ጋር ተጣልቶ፣ እገሌ ምን አይነት ዘውረው ብናምን እየተባለ ስም በመጥፎ የሚነሳ ይህንን ስል ደግሞ ሀሜት ብቻ ሳይሆን የእውነት እንደዛ ከሆነ ሜት፣ አንዳንድ ጊዜ ሊሆን ይችላል ስም የሚያጠፉ ሰዎች ስላሉ፣ ግን የእውነት እንደዛ ከሆንክ ከሰዎች ጋር ባለ ግንኙነት ሁልጊዜ የምትጣላ፣ ሁልጊዜ የምትጨቃጨቁ፣ ሁልጊዜ በመጥፎ የሚያነሱ አይነት ሰው ከሆንክ በጣም ታፍርብሃለች። ስለአንተ በተነሳ ቁጥር ታፍርብሃለች። እንዴት ነው ይሄ ሰው ከዚህ ሰው ጋር የምኖረው ወደፊት? እንዴት ነው ማህበራዊ ህይወቴ? ያኖረኛል ወይ ከሰው ጋር ያኖረኛል ወይ ብላ ትጠይቃለች። ሴት ልጅ በጣም ስማርት ናት። በጣም ታፍርብሃለች። በቃ ትሳቀቃለች፣ ስለአንተ በተነሳ ቁጥር ሼም ይይዛታል። ስለዚህ ከሰዎች ጋር ያለ ግንኙነት መልካም ነው መሆን ያለበት። ለእሷ ብለህ እሷ እንዳታፍርብህ ብላ አይደለም የሚወዱ ሰዎች በሙሉ ያፍሩብሃል፣ እንደዚህ አይነት ሰው ከሆንክ። ስለዚህ የሚወዱህን ሰዎች ላለማሳፈር ሞክር። ሲጀመር ለነሱም ሳይሆን መጀመሪያ ለራስ ስትል ከሰዎች ጋር ጤናማ የሆነ ጥሩ የሆነ ግንኙነት ይኑር። ሲጀመር የምንኖረው እድሜ እኮ አጭር ነው አይደለም። በቃ ይህችን አጭር እድሜ ሰርተንባት ተለውጠንባት፣ ለምንወዳቸው ለምንፈልጋቸው ሰዎች ጥሩ ጥሩ ነገሮችን አርገንበት፣ ጥሩ ሜሞሪዎችን ይዘን፣ በቃ መልካም ነገር አድርገን እኮ ለመኖር ራሱ አትበቃንም። በቃ ጠዋት ትማታ ስንገባው ይመሻል። በቃ እድሜያችንም በዛው ልክ እየጨመረ እየጨመረ ይመጣል። አይበቃም እኮ ለጥሩ ነገር እራሱ እኮ አይበቃም። አሁን ያለን ጊዜ አጭር ነው። ስለዚህ ችና ያለችንን አጭር ጊዜ ከሰዎች ጋር ጥሩ የሚባለ ሪሌሽንሽፕ ኖሮን ሰዎች አልፈው አይመጡም አይደለም፣ ይመጣሉ ግን እኛ ታግሰን፣ እኛ ችለን፣ እኛ ዞር ብለን ከእንደዚህ አይነት ሰዎች ችለንም ሳይሆን ደግሞ ዞር ብለን አንዳንድ ጊዜ አለ በቃ እንደየቦታው መቻል መፍትሄ የሆነበት ቦታ አለ። ዞር ማለት መፍትሄ የሆነበት ቦታ አለ መቀበል መፍትሄ የሆነበት ቦታ አለ። በቃ ሰዎችን እንደየ ማንነታቸው ተቀብለን ጤናማ የሆነ ግንኙነት ኖሮን ብናልፍ እንደው ለዚች አጭር ጊዜ አይመስላችሁም? ምን ታስባላችሁ? ስለዚህ እንደዚህ ጥሩ የሆነ ግንኙነት ከሌለ ከሰዎች ጋር በጣም ታፍርብሀለች ትሸማቀቃለች አሁን አሁን ተጣላ ብላ ነው በቃ የምታስበው አብራ በምትሆንበት ሰዓት ላይ ከሰዎች ጋር የሆነ ነገር ሲፈጠር አትተማመንብህም በቃ እሱ ኖርማል በቃ ይፈቷል እናልፈዋለን ምናምን አይደለም የምትለው በቃ ካሁን ካሁን ተጣላ ካሁን ካሁን እንደዚህ ያደረገ ካሁን ካሁን እንደዚህ ሊሉት ነው በቃ መሳቀቅ ይሆናል ከአንተ ጋር ሆና በቃ ትሳቀቃለች በዚህ ባህሪ ምክንያት ማለት ነው ይህ ደግሞ በጣም የሚደብር ነገር ነው አታድርገው። አምስተኛ ላይ ደርሰናል። የማትንከባከባት ከሆነ አዎ፣ በሰዎች ፊት ሊሆን ይችላል፣ ተሰብስባችሁ ብዙ ሆናችሁ በምትገኙበት ጊዜም ሊሆን ይችላል። ብቻ ትኩረት ማትሰጣት ከሆነ አብራችሁ የሆነ ቦታ ሄዳችሁ እስከመፈጠሯም ረስተህ በቃ ከሌሎች ሰዎች ጋር በቃ የሞቀ እንትን ውስጥ ምናምን የምትገባ ከሆነ የትም ቦታ ላይ ብትሄድ ከእሷ ጋር እስከሄድክ ድረስ ፕራዮሪቲ ልትሰጣት ይገባል። ቅድሚያ ልትሰጣት ይገባል። ከአንተ ጋር ነው ያለችው። በቃ ከአንተ ጋር ስላለች ሴፍቲዋን መጠበቅ ይኖርብሃል። ደበረሽ ወይ፣ ምን ላምጣልሽ፣ ይሄ ይምጣልሽ ወይ ይሄ ይሁንልሽ ወይ እያልክ ቅድሚያ ልትሰጣት ይገባል። አንዳንድ ወንዶች አላችሁ። የእውነት ይህን የምታደርገው በጣም ልብ ስላልኩ ስለተመለከትኩ ነው ይህንን እዚህ ውስጥ ያስገባውት ይዛችሁ አትሄዳላችሁ። ምናልባትም ጓደኞቻችሁ ጋር፣ ምናልባትም በቃ እነዚህ አይነት ቦታ ይዛችሁ አትሄዱና ከነ መፈጠሯን በ ትረሷት አላችሁ። በቃ ዞር እየተባለ እኮ ይታያል አይደል? ተጫዋች ደበረሽ ወይ ምን ይባላል እኮ ከዘር ስታደርጋችሁ የሞቀ ጨዋታ በቃ እሷ የምትገባበት ይጠፋታል። እንደዚህ ነገር ጥሩ አይደለም። ይዛሀት እስከሄድክ ድረስ ፕራዮሪቲ ናት። ቅድሚያ ልትሰጥ የሚገባው ለሷ ነው። ልታወራት የሚገባው የግሩፕ ቫይብ ደስ ይላል አውቃለሁ፣ እሱን ሳልረዳ ቀርቼ ሳይሆን እሷን ግን መጠየቅ አለብ፣ ከጎኗ መሆን አለብ። አንተን ብላ ነው እዛ ቦታ የተገኘችው እና ቅድሚያ ልትሰጣት ልትረዳት፣ የምትፈልገውን ነገር እንድትነግር ልትጠይቃት ምናምን ይገባል። በቃ ችላ ማለት ከነጭራሹ አለመንከባከብ ምናምን ነው፣ አይሰራ። ይህን የምታደርግ ከሆነ በጣም ታፍርብሃለች። የእውነት ትፍሻ ማቀቃለች በአንተ ማለት ነው። ማድረግ የነበረብህን ባለማድረግ ታፍርብሃለች። ስለዚህ ይሄንን አታድርግ። በመጨረሻና በጣም በዋናነት ያስቀመጥኩላችሁ ሌሎችን የማታከብር ከሆነ የቱንም ያህል እሷን ብታከብራት እሷን ብትንከባከባት ለሷ ብዙ ጥሩ ነገሮችን ብታሳያትም ሌሎች ሰዎችን ግን የማታከብር ይልቁን የምትንቅ ከሆነ ሬድ ፍላግ ምክንያቱም ነገ እኔንም እንደዛው ነው የሚያደርገኝ ገና አሁን ስለተዋወቅን ነው ገና እንደዚህ ስለሆነ ነው እንጂ ነገ እኔንም በነሱ ቦታ ነው የሚያደርገኝ ልክ እንደነሱ ነው ትሪት የሚያደርገኝ ብላ አርቃ ታስባለች ሴት ልጅ የእውነት ይሄ ዝም ብላ አብራ ስትሆን ሌሎች ሰዎች ጋር ስታወራ ምናም ዝም ብላ የምታይ ይመስልሃል አይደለም ታያለች እንዴት ነው ትሪት የሚያደርገው እንዴት ነው የሚያወራው እንገሊኮ የእንደዚህ ዓመት ጓደኛ ነው ስትል ኦኬ እንደዚህ ዓመት ጓደኛው እንዴት ነው የሚያናግረው እንዴት ነው ያላቸው ነገር ጥሩ ነው ደስ ይላል ያከብሩታል ያከብራቸዋል ይህንን ሁሉ ታያለች ይህንን አይታ አንተ ከወደቅ ማታከብራቸው ከሆነ ነገም እዛ ቦታ ነኝ ብላ ታስባለች እና አይመቻትም በጣም ነው የምታፍርብህ የእውነት ሌሎች ሰዎችን እስኪ አስቡት አብሯችሁ ያለ ሰው ሌሎች ሰዎችን ዲስሪስፔክት ሲያደርግ በቃ ሲያመናጭቅ ምናምን ምናምን ስታዩ አትደነግጡም አታፍሩም ከእሱ ጋር በመሆናችሁ የሆነ አይደብራችሁም ነገር እንደዛ ነው የሚሰማት ስለዚህ ለሌሎች ሰዎች ሁሉ ክብር ይኑር ጤነኛው ነገር ያ ስለሆነ ማለት ነው የዛሬው ቪዲዮ ይህንን ይመስል ነበረ አብራህ ያለችው ሴት ገና እየተዋወቃችሁም ሊሆን ይችላል፣ ፍቅረኛም ልትሆን ትችላለች። እነዚህን ነገሮች ካደረግ በጣም ታፍርብሃለች በሚል ይህንን ቆንጆ ቪዲዮ ያደረስኳችሁ። ሀሳባቸውን እስኪ ኮመንት ላይ ጻፉልኝ። ቪዲዮ ላይክ ሳታደርጉ መውጣት ደግሞ የተከለከለ ነው። ሁላችሁም ቪዲዮ ላይክ አድርጉት። ላይክ በሚደረግበት ሰዓት ላይ በነገራችን አልጎሪዝሙ ይሄ ቪዲዮ ተወዷል ብሎ ብዙ ሰዎች ጋር እንዲደርስ ለሚያደርገው ነው። ላይክ አርጉ፣ ላይክ አድርጉ የምላችሁ። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ሰላም ቆዩልኝ።